ቤትን አንተ ፊት የምቆም ስብሐት ይደለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወላዲተ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማመራለን። በበዓለ ሃምሳ ጾም ስግደትና ንስሐ ለምን ተከለከለ? በበዓለ ሃምሳ ንስሐ ከሌለ በኃጢአት ብንወድቅ መፍትሄው ምንድን ነው? በበዓለ ሃምሳ መብልን በተመለከተ የአባቶቻችን ልምዳቸው ምን ይመስላል? እኛ ከነሱ ምን እንማር? የሚሉትን ጥያቄዎች አንስተን እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። በዚህ በበዓለ ሃምሳ ብዙዎቻችሁ ጾሙ ወደ መብል ወይም ወደ ፍስክ፣ ስግደቱ ወደ እረፍት በመቀየሩ በስጋ መንፈሳዊ ምቾት እንደሚነሳችሁ ይታወቃል። በዓለ ሃምሳ እጅ ታጥቦ ወደ ምሳ አይደለም የሚባለው። በዓለ ሃምሳ በተለይ ጾም፣ ስግደትና የንስሐ ሕይወትን አጥብቀው ለሚይዙ እንዳቅማቸው ለሚጋደሉ ከነዚህ ነገሮች ለወራት መገታት እንደሚከብዳቸው ይታወቃል። ስለዚህ ሥርዓቱንና እንዴት ባለ መንፈሳዊ ሕይወት በዓለ ሃምሳን ማሳለፍ እንዳለብን እናያለን። እንደሚታወቀው በአብይ ጾም ወቅት ጌታችን በገዳመ ቆሮንቶስ የጾመውን ጾም በሶስቱ አርዕስተ ኃጣውዕ ተፈትኖ ሰይጣን ድል እንደነሳና የጾም ሥርዓትን እንደሰራለን በማሰብ እኛም አብይ ጾምን ጌታን አብነት አድርገን ጾመናል። ከጾሙ በኋላም የጌታን ሕማም ስቃይ፣ መከራና ሞት በማሰብ ከሕማሙ ለመካፈል ሰሙነ ሕማማትን አሳልፈናል። ከሰሙነ ሕማማት በኋላ ጌታችን ሞትን ድል ነስቶ ከሞት ተነስቶ የትንሣኤውን ብርሃን ስላሳየን በበዓለ ሃምሳ በጾም በስግደት ድካመ ሥጋን የምንቀበልበት ሳይሆን በጌታ ትንሣኤ የምንደሰትበት ጊዜ ነው። አንድ ምዕመን በበዓለ ሃምሳ ልስገድ፣ ልጹም ብሎ በግሉ ጾምንና ስግደትን ቢተገብር ጌታችን ኢየሱስ ክርስቶስ በከፈለለት ዘላለማዊ ዋጋ ሳይሆን በራሱ ጊዜያዊ ድካም ወይም ተጋድሎ ብቻ እድናለሁ ብሎ እንደማሰብ ነው። በነገራችን ላይ በበዓለ ሃምሳ ያሉት ሃምሳው ቀናት እንደ አንድ ዕለተ ሰንበት ነው የሚቆጠሩት። ለዛም ነው በእነሱ ውስጥ ያሉት የጾም ዕለታት የነበሩት አርብ እና ረቡ ጠዋት ለዛው የፍስክ ምግብ የሚበላባቸው። በእርግጥ የመናፍስት ክፉ ውጊያ ላለበት ሰው፣ በጾም በስግደት ለሚተጋ ሰው በዓለ ሃምሳ በመንፈሳዊ ሕይወቱ ላይ ጫና እንደሚያሳድርበት አያጠያይቅም። ግን ከእኛ ድካምና ገር ይልቅ ጌታችን የከፈለልን ዘላለማዊ ዋጋ ተስፋ በማድረግ ድነተ ስጋና ድነተ ነፍሳችንን እንጠባበቃለን። በዚህ በባለ ሃምሳ ለምን አይሰገድም አይጾምም እያል ለምንጠይቅ የባለ ሃምሳ ቀናቶች ሚስጥራቸው ምንድን ነው የሚለውንም ማየቱ መልካም ነው። የባለ ሃምሳ ሃምሳው ቀናት ዋና ሚስጥር የሰማያዊ እረፍት ምሳሌዎች ናቸው። በመንግስተ ሰማያት ደግሞ ድካም መውጣት መውረድ እንደሌለ ሁሉ በባለ አምሳ ቀናትም መጾም መስገድ አይቻልም። ነገር ግን የዕለት ተዕለት የአምልኮት ስግደት መስገድ ይቻላል። በባለ አምሳ ስለሚኖረን የአምልኮት ስግደት እንዲሁም የስጋ ጾርና የአጋንንት ውጊያ ለሚበዛበት ሰው እንዴት መስገድ እንዳለበት ራሱን የቻለ አንድ ትምህርት አቀርብላችኋለሁ። በባለ አምሳ ጾምና ስግደት የተከለከለበት ሌላው ምክንያት ጌታችን በሉቃስ ወንጌል በምዕራፍ 11 ቁጥር 46 ላይ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ውጣታችሁ ስንኳን ሸክሙን ስለማትነኩ ወዮላችሁ በማለት በሰዎች ላይ ሸክም እንዳናከብድ አዞናል። እንዲሁም ቅዱሳን ሐዋርያት በሐዋርያት ሥራ በምዕራፍ 15 ቁጥር 28 እስከ 29 ላይ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ብሏል። እዚህ ላይ ልብ ልንለው የሚገባን ቅዱሳን ሐዋርያት ከሚያስፈልገው በቀር ሌላ ሸክም ያሉት ጾም ለነፍስ መድኃኒት ቢሆንም ለስጋ አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል።